በጣም ደስ ያለ ሰው አለ ወይ? እንደዚህ አመራቸው ደንቃቸው። በጣም ደስ ብሎኛል። ስለ እናንተ እግዚአብሔርን እጅግ አድርጌ አመሰግናለሁ። እንግዲህ እነዚህ ታዳጊዎች ኦልሞስት ለሶስት አራት አመት ነው የቆዩት። ሳተርዴ ሳተርዴ የመጥተው መዝሙር ፕራክቲስ ያድርጉ ነበር። ባይብል ስተሪ ነበራቸው ምናምን። በዛ መሀልም ደግሞ እግዚአብሔር የሰጠን ፓስተር ብሬ አለ ከሱም ጋር ኦልሞስት ሀልፍ ኦፍ ድ ስምስተር ማለት ይቻላል ተከታታይ የባይብል ስታዲ ነበረቸው እና እንደ መዝጊያ እንደ ኮንክሉዥን በዛ ከዛ ከተማሩት ሪፍሌክት የሚያደርጉበት ቀን ነው። ና አሁን የምጠራችሁ ልጆች ወደ መድረክ እንድትመጡ በጌታ ፍቅር እጠይቃችኋለሁ። ያቤት አለሙ፣ ሰላምነሽ ደገፋ፣ መኮሪ ቸርነት፣ ቃልክዳን ኤርሚያስ፣ በጻሎት ታገሳ፣ እንድ ፍሪ ህይወት መለሳ ጫ ጫ ሰላም ናችሁ። ያ ቤጽ ባላ አለሁ ካላወቃችሁ ዛሬ እኔ እና እነዚህ ልጆች ትንሽ ሪፍሌክሽን ከብርሃኑ የተማርን

እግዚአብሔር ይመስገን። ቃል ኪዳን እርሚያስ እባላለሁ እና እርሴ ኃጢአትን እንደተለመደ ነገር አትውሰዱ የሚል ነው። እንደገና ኃጢአትን እንደተለመደ ነገር አትውሰዱ። ኃጢአት መጥፎ እንደሆነ እናም ከሰይጣን ከዓለም ከስጋ እንደመጣ እናውቃለን። ግን ከነዚህ ኃጢአቶች የተወሰኑ እንደ ትንሽ ነገር የሚታዩ አሉ። ለምሳሌ ውሸት፣ እርኩሰት፣ ፍቶት፣ ኩራት፣ ስንፍና እና ደግሞ ሐሜት። እነዚህ ኃጢያቶች ከሌላ ኃጢአት ጋር ሲወዳደሩ ትንሽ ነገር መስለው ይታዩ ይሆናል። ነፍስን መግደል ከሀሜት ጋር ሲወዳደር ሀሜት ትንሽ ይመስል ሊሆን ይችላል። እንደምናውቀው ነፍስ መግደል ትልቅ ነገር ነው እና የሚመጣው ቅጣት ከእግዚአብሔር ብቻ ሳይሆን በምድራዊ ሕግም የሚፈረድበት ነው። አብዛኛው ጊዜ በዚህ ምድር ሕግ የሚፈረዱ ኃጢአቶች ቀን በቀን ሲፈጸሙ አይተናል አይፈጸሙም ምክንያቱም ፍርዱ ከሰማይ ብቻ ሳይሆን ከምድርም መጥቶ ወደ ወይን ቤት ስለሚያስገባ። ለምሳሌ ለማንም ለማንም እየዋሸን ስለ ማንም እያማን እንደፈለግን ብንኩራ ምድራዊ ህግ በምድራዊ ህግ ቤቱም አንታሰርም። ግን እንደፈለግን መስረቅ፣ ሰውን መግደል አንችልም። ምክንያቱም ፍርድ ከምድርም ስለሚያገኘን ቅጣቱ የከፋ ይሆናል። ምክንያቱም በሰው እይታ ጎልቶ ስለሚታይ ሰማያዊ ፍርድ ንሳ በመግባት ራስን በመግዛት እና አዲስ ህይወት በመኖር ይቅርታ ማግኘት እንችላለን፣ በእግዚአብሔር ምህረት እና ቸርነት ማለት ነው። ግን የዚህ ዓለም ህግ ይቅርታ አለን፣ ጨወን፣ ህይወታችንን ቀየርን፣ የቱንም ብናደርግ ምንም ግድ የለውም። ስለዚያ አብዛኛው ጊዜ የሚፈጸሙ ኃጢአቶች በዚህ ምድር ህግ የማይፈርዱ ናቸው። እናም ሳናውቅ እነዚህ ኃጢአቶች ቀስ በቀስ በማንችል ቀስ በቀስ መውጣት በማንችል ገደል ውስጥ ያስገቡናል። ስለዚህ እነዚህ ትንሽ የሚመስሉ ሳናስተውል የምናደርጋቸው ኃጢአት ሁሌ ከመላመዳችን የተነሳ ምንም ላይመስለን ይችላል። ግን በእግዚአብሔር ፊት ሁሉም ኃጢአት ነው ያዕቆብ ምዕራፍ ሁለት ቁጥር አስር እስከ አስራ ሶስት እንደሚልም ማለት ነው። ቀጥሎ አንድ ታሪክ ልንገራችሁ። የሆነ ሰውዬ አንድ እንቁራሪት የተቀዘቀዘ ውሃ ውስጥ አስገባት፣ ውሃ ድስት ውስጥ አስገባት እና ወስዶ ምድጃ ላይ ጣዳት። እንቁራሪቷ እንዳታስተውል ብሎ ቀስ በቀስ ውሃውን ማሞቅ ጀመረ። እንቁራሪቷም አላስተዋለችም፣ ምክንያቱም የውሃው ለውጡ አይታወቅላትም ነበር። ባስተዋለችም ጊዜ ውሃው በጣም ሞቆ ነበረ፣ መውጣትም አልቻለችም እና በመጨረሻ ሞተች። ልክ እንደዚህ የተላመመንባቸው ኃጢአቶች ቀስ በቀስ ሳናስተውል ከእግዚአብሔር ያርቁናል። ግን መልካም ዜና አለ። እግዚአብሔር ለሁሉም ነገር መፍትሄ አለው። አሜን። የቱንም ኃጢያት በጸሎት ራስን በመግዛት መጽሐፍ ቅዱስ በማጥናት እና ሁሉንም እንደሱ ማሸነፍ እንችላቸዋለን። ስለዛ በጥበብ በጥንቃቄ በጸሎት ራስን በመግዛት እና ንሳ በመግባት እንድንኖር እግዚአብሔር ይርዳን። እንዴት ናችሁ? እኔ ሰላም ደግፈ እባላለሁ እና ማይ my topic is about prayer and how prayer is important for us.

ጸሎት ወደ እግዚአብሔር እንድንቀርብ ይረደናል ኢትስ ኢምፖርታንት ቱ ፋይንድ አ ኳየት ፕሌስ ቱ ፕሬ። መዝሙር መስማት ወይም መጽሐፍ ቅዱስን ማንበብ ልባችንን ለጸሎት ሊያዘጋጅልን ይችላል። ያዕቆብ አራት ቁጥር ስምንት ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል ይለናል። አራት ራሳችንን ለመሻሻል ጸሎትን መጠቀም። ጸሎት ሊለውጠን ይችላል ጭንቀታችንን ትተን ሰላም እንድናገኝ ይረዳናል። ፋሎዊንግ ጂሰስ ኤግዛምፕል ኦፍ ፕሬየር ሄልፕስ አስ ፓስ ዲፊካልት ታይምስ። ፋይቭ ጸሎት የመማር እና የእድገት ቦታ ቲችንግ አባውት ፕሬየር ቱ ፒፕል አራውንድ ዩ ዊል ሄልፕ ዩ እንድ ዘ አዘር ፐርሰን ግሮው ኢን ፌይዝ። ኢየሱስ በማቴዎስ ሀያ ስድስት ቁጥር አርባ አንድ ላይ ትጉ እና ጸልዩ ይላል። ይህም ጸሎት በአስቸጋሪ ጊዜያት እንድንበረታ እንዴት እንደሚረዳን ያሳያል ጸሎት የሕይወታችንን መደበኛ ክፍል ማድረግ በቀኑ ከእግዚአብሔር ጋር መነጋገር የእርሱን ትምህርት ማዳመጥ እና ለሌሎችን በጸሎታቸው መርዳት ማለት ነው። የኢየሱስን ምሳሌ መከተል እና እንደርሱ የበለጠ መሆን እንችላለን። የእግዚአብሔር ቤተሰቦች እንደምን አደራችሁ። አሜን። የወደደን ያከበረን በመስቀል ላይ ሞቶ በደሞ የሸፈነን የጌታችን የኢየሱስ ስም ከጠዋት እስከ ማታ ከዘላለም እስከ ዘላለም የተባረከ ይሁን። ስሜ ስሜ መኮሪያ ቸርነት ይባላለው። እግዚአብሔር ቀድሶ በሰላም ባደረሰን በዚች አዲስ ቀን የማቀርብላችሁ የመጽሐፍ ቅዱስ ጥቅምና ምን ያህል ወሳኝ ቦታ ከጌታ ጋር ባለን ግንኙነት ውስጥ እንዳለው ነው። በመጀመሪያ የመጽሐፍ ቅዱስ መጽሐፍ ቅዱስ ለመንፈሳዊ እድገት አስፈላጊ ነው። ልክ ሰውነታችን ምግብ እንደሚያስፈልገው መንፈሳችንም የእግዚአብሔር ቃል ያስፈልገዋል። ማቴዎስ አራት አራት ላይ ኢየሱስ እንዲህ አለ፣ ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ሁለተኛ መጽሐፍ ቅዱስ አይምሯችንን ያድሳል። የእግዚአብሔር ቃል ከውስጥ ወደ ውጭ የሚለውጥ ነው። ሮሜ አስራ አስራ ሰባት እንዲህ ይላል እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ጠንካራ እምነት ከፈለግን በቀን ሁሉ ከእሱ ጋር መኖር አለብን። ሶስተኛ እና የመጨረሻ አርጌ ማውራት የምፈልገው ስለ ሶስት ከመጽሐፍ ቅዱስ ጋር ለመቀራረብ ስለሚያስፈልጉን ቁልፎች ነው። አንደኛ መሸምደድ፣ የእግዚአብሔርን ቃል በልብ አከማች። ሁለተኛ መታዘዝ፣ የያዕቆብ መልእክት አንድ ሀያ ሁለት እንዲህ ይላል፣ ቃሉን የምታደርጉ ሁኑ እንጂ የምትሰሙ ብቻ አትሁኑ። ሶስተኛ ማካፈል፣ የማርቆስ ወንጌል 16 15 እንዲህ ይላል፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ስለ አዳመጣችሁኝ እጅግ በጣም አመሰግናለሁ። ስለ አዳመጣችሁኝ እጅግ በጣም አመሰግናለሁ። የሰማነውን በልባችን አሳድሮ በቃሉ ለመኖር እግዚአብሔር ያብቃን። አስታውሱ፣ አስታውሱ፣ በቀን አንድ ምዕራፍ ያርቃል ቃል ሰይጣንን ከእኛ ደጃፍ እንዴት ናችሁ? እግዚአብሔር ይመስገን። ይሄ ቀን እግዚአብሔር ስለሰጠን እናመስግናለን። የእኔ አማርኛ የዚህ ሀገር አማርኛ ስለሆነ ታገሱልኝ። ነገር ግን ጥያቄ ያለኝ በውስጣችሁ ውስጥ ጦርነት እንዳለ የተሰምታችሁ ታውቃላችሁ ወይ? በአንድ በኩል መጽሐፍ ቅዱስና እግዚአብሔር ማመልክና እግዚአብሔር ማስደሰት ይፈልጋል። ግን በሌላኛ በኩል ደግሞ ደስ ልምላችሁ ብቻ ትክክል እንዳላሆነ ያውቃችሁ ማድረግ ትፈልጋላችሁ። ይሄ ጦርነት በመጽሐፍ ቅዱስ ስጋና መንፈስ ነው። ዛሬ ስለ ስጋና መንፈስ አብራለሁ። ወረ ወረገለትያ ሰዎች ምዕራፍ አምስት ቁጥር 17 ስጋ በመንፈስ ላይ መንፈስን በስጋ ላይ የሚመለኙን እነዚህ ምራት በራሳሳቸው ይቀማዋዋሉ ስለዚህ የምትወዱትን ልታርጉ አትችሉም ስለዚህ ምርጫችን የኛ ነው በቀናችን የቱ እንደሚያሸንፍ ብዙ ሰው በምድር ላይ ኃጢአት እንደ ቀላል ነገር ያደርጋሉ ኃጢአት ዝም ብሎ ልምድ ነው ወይ ስህተት ነው ብሎ ያስባሉ ወይ ግድ የለውም ብሎ ያስባሉ ዛሬ ግን ስለ ስጋችን እውነቱንና በመንፈስ ቅዱስ ጋር መመራመድ የመመጣው ኃይል እግዚአብሔር እንድናይ ይፈልጋል በመቀጠል አምስት ጠቃሚ ነጥቦች እናያለን አንደኛ ኃጢአት ኃጢአት ቀልድ አይደለም ኖርማልም አይደለም ኃጢአት ከእግዚአብሔር ጋር ያርቀናል አንድ ሰው ከጉባኤ ላይ ጥንበት ሲያዝ ምዕራፍ 59 ቁጥር ሁለት ያንብብልኝ

እንደሰማችሁ ፊቱ ተደብቋል፣ እና ህጣታችን የእሱ ድምጽ የእሱ በረከት ምንቀበል ይከብዳል። ስለዚህ ህጣት እንደቀላል ነገር ማድረግ የለብንም እና መጠቀቅ አለብን። ሁለት የህጣት ውጤት እግዚአብሔር ይቅር ብለንም ሀጣት በህይወታችን ብዙ ነገር ያበላሻል። ለምሳሌ የዳዊት ታሪክ እሱ እግዚአብሔርን ይቅር ብለው ግን በየሱ ቤተሰብ ብዙ ሰው አድጋ ውስጥ ገብቷልና ብዙ ሰው ሞቷሉ። በሳምሰን ታሪክ እሱ ሀጣት ሲሰራ የሱ አቅም ጠፈበት እና በአናንያስ እና ስፍራ ታሪክ እነሱ መንፈስ ዋሽቶ ከዛ ሞቱ። ስለዚህ ይሄም የሚያሳየው መንፈስ ከሚሰጠው በላይ ይወስዳል። መጠቀቅ አለብን። ቁጥር ሶስት ጣት ከግዚብር ጣት ከእግዚብር ጋር እንዲያርግ ያስካብዳል። ሀጣት ለህይወታችን ብቻ አደለም፣ ይጎዳው እንድናድግ ይጎዳል። የእግዚብር አብሮነትም ያበላሻ። ለምሳሌ አድምና ዩናን እነሱ ሀጣት ሲሰሩ ከእግዚብር ደብቁና ሸሹ። እና ጸሎታችን አይሰማም። በመዝሙራዊ ዳዊት ምዕራፍ 66 ቁጥር 18 በልቤ በደልን አይቼ ቢሆን ጌታ አይሰማኝም ነበረ። እና ስጋችን ሲያሬክ የመንፈሳዊ ህይወት ይሞታል። ሰው መጠንቀቅ አለብን። ቁጥር አራት ከኃጢአት ራሳችን እንዴት እንጠብቃለን? እግዚአብሔር መንገድ ያሳይናል። ያ መንገድ አእምራችን መንፈሳዊ ላይ ነገር ማድረግ አለብን። ከእጣት መሻሽ አለብን። እና ከመንፈሳዊ ነገር መራመድ እና ንስሃ ገብተን ከዛ ነገር መሻሽ እና ከመንፈሳዊ ነገር ጋር መሆን እና ከጥሩ ሰው ጋር እግዚአብሔር የሚፈራው ሰው ጋር መሆን እና መጽሐፍ ቅዱስ ማንበብ እና ሚሎ ነገር በህይወታችን ማድረግ ይሄ ነገር ስናደርግ ስጋችን ይሞታል። ይሞታልና መንፈሳዊ ህይወት ያድጋል። መጨረሻ በስጋችን ስትራመድ የህይወትን በረከት መቀበል አንችልም። ይገላ ይገላና ወሚን መንፈስ ህይወት ይሰጠናል። ወደ ሮሜ ሰዎች ስምንት ቁጥር ስድስት ስለ ስጋ ማሰብ ሞት ነው እና ስለ መንፈስ ማሰብ ግን ህይወት እና ሰላም ነው። ዛሬ እናንተ የቱን ህይወታችን እንደሚመራው መምረጥ አለባችሁ? ስጋ ወይስ መንፈስ? እንደምን አደራችሁ? አሜን። እግዚአብሔር ይመስገን። ስሜ ፍሬ ህይወት ይባላለሁ። ዛሬ ከተማርኳቸው ትምህርት ዋነኛው እና ወሳኝ የሆነውን የክርስቲያን መሰረት ስለ እግዚአብሔር ማንነት ለእናንተ ያካፍላለሁ። ከስላሴ ስንጀምር፣ ስላሴ ማለት እግዚአብሔር አንድ ቢሆንም በሶስት አካላት የሚገለጽ ማለት ነው። እግዚአብሔር ስንል ደግሞ ትንሽ ኮምፕሊኬት ይሆናል። አንድ አምላክ ግን ሶስት አካል የሆነው ሶስት አካል ቢሆንም ግን አንድ አምላክ ስለሆነ እግዚአብሔር ነው የምናወራ። አብ፣ ወልድ፣ መንፈስ ቅዱስ። አብ የዓለም ፈጣሪ፣ ወልድ የእግዚአብሔር ልጅ ራሱን በመስቀል ላይ መስዋዕት አድርጎ በእርሱ ለሚያምኑት ሁሉ መዳንና የዘላለም ህይወት የሰጠው መንፈስ ቅዱስ ደግሞ ይመራናል፣ አማኞችን ያበረታል፣ እንዲሁም ለአማኞች የተሰጠው መንፈሳዊ ስጦታ ብለን እናመናለን። አሁን ደግሞ አንዳንድ የአምላክ ባህሪያትን ስመለከት እግዚአብሔር ማን ነው? አንደኛ ጋድ ኢዝ ኢንፊኒት ጋርስ ኢንፊኒት ጋርስ ኢንፊኒት ማለት እግዚአብሔር መለኪያ የለውም ማለት ነው። ያለውም ነው የነበረውም ወደፊትም የምኖር አልፈና ኦሜጋ። የዮሐንስ ራእይ 22፥13 ስለ እግዚአብሔር ዘላለማውነት ይናገራል። ሁለተኛ ደግሞ ጋርስ የሚርቦ ጋርስ ሚርቦ ማለት እግዚአብሔር የማይለወጥ ነው ማለት ነው። እግዚአብሔር አይለወጥም። ዕብራውያን 13፥8 እግዚአብሔር እንደማይለወጥ ግልጽ ያደርጋል። ሶስተኛ ደግሞ ጋድ ሰልፍ ሰፊሽንት ጋድ ኢዝ ሰልፍ ሰፊሽንት ማለት በቃ እግዚአብሔር በራሱ በቂ ነው ማለት ነው። መዝሙረ ዳዊት አምሳ አስራ ሁለት እንዲህ ይላል፣ ብራብ ለእናንተ አልናገርም አለምና በውስጧ ያለው ሁሉ የኔ ነው። እና አረተኛ ደግሞ ጋድ ዝ አምንፕተንት ጋድ ዝ አምንፕተንት ማለት እግዚአብሔር ሁሉን ቻይ ነው ማለት ነው። የማይችለው ነገር ምንም የለም። ማቴዎስ 19:26 በሰው የማይቻል ሁሉ በእግዚአብሔር እንደሚቻል ግልጽ ያደርጋል። አምስተኛው ደግሞ God is omniscient God is omniscient ማለት እግዚአብሔር ሁሉን አዋቂ ነው ማለት ነው። past present future የማያውቀው ነገር ምንም የለም። ዕብራውያን 4:13 ከእግዚአብሔር የሚደበቅ ነገር ምንም እንደሌለ ይናገራል። የመጨረሻውና ስድስተኛ ደግሞ ጋድ ስ ኦምኒፕሬዘንት ጋድ ስ ኦምኒፕሬዘንት ማለት እግዚአብሔር ሁል ጊዜ በሁሉም ቦታ ነው ማለት ነው። ምሳሌ 15 ሶስት እንደዚህ ይላል የእግዚአብሔር ዓይኖች በሁሉም ስፍራ ናቸው፣ ክፎቹንም ደጎችንም ነግቶ ይመለከታሉ። እና ለማጠቃለል እኛ የምናመልከው አምላካችን እግዚአብሔር የአማልክት አምላክ የጌቶች ጌታ ታላቅና ኃያል የሆነው አምላክ ነው የምናመልከው። አሜን። ከተካፈልኩት አንድ ነገር ትማራላችሁ ብዬ አምናለሁ እና ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ባርካችሁ። አይሆፕ እናንተም ደግሞ ከእነሱ የሆነ ነገር እንደወሰዳችሁ ተስፋ አድርጓለኝ። እንግዲህ ፕሮግራሙን በሰዓት ለመውሰድ እየሞከርን ነው እና ሰው አሁን ቀጣይ የሚሆነው በዚህ አጋጣሚ ፓስተር በይን ማመስገን እፈልጋለሁ። አጭብጭውነት በጣም ቴንክ ዩ ያው ሌዊንም እኔ ሌዊ ኳይር ውስጥ ነው ያለሁት እና እኔም በነሱ እንደነሱ ነበርኩኝ ያው እኛንም እሱ ነው ያስተማረን እነሱንም ደግሞ እሱ ነው ያስተማረው እና ቴንክ ዩ በጣም እናመሰግናለን እግዚአብሔር አክብርልን ይህን በመመልከት ደግሞ እነሱ ያዘጋጁት ስጦታ አለ ለፓስተር ብርሃኑ ሰው ያንን ስጦታ የሚሰጡት የብዳርና በረከት ናቸው ሁለቱንም ወደዚህ እጠራቸዋለኝ በጭብጨባ እንደምናጠራቸው ስሜ በረከት ይባላለሁ። በመጀመሪያ እቺን ቀን እንደናይ እግዚአብሔር የፈቀደውን እናመሰግናለን። ከእግዚአብሔር በታች የረዱን መሪዎችን፣ አስተማሪዎችን፣ ሳውንድ ሲስተም የሚሰሩትንም፣ ኪቦርድም የሚጮቱንም እጅግ እናመሰግናለን። ስናጠፋ መከራችን ሳናውቅ ስንቀር አስተምረን ይችን ውብ ቀን እንድንደርስ የረዳን አስተማሪያችን ፓስተር ብራኑ እጅግ በጣም እናመሰግናለን። አሁን ፓስተር ብራኑ ወደ መድረክ እንጋብዛለን።